አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ውድ የተስቢህ ካፌ ቤተሰቦቻችን በያላችሁበት እንዴት ናችሁልን? ከተስቢህ ካፌ ዛሬም አንድ ዝግጅት ይዘናል። የዛሬ ዝግጅታችን የምድራችንን ወርቃማውን ትውልድ የሚያሳየን ነው። በዛሬ ዝግጅታችን አስማእ ቢንት ኡመይስን ይዘን ቀርበናል። የምድራችን ወርቃማው ትውልድ ክፍል ሰማንያ ስድስት ወደ እናንተ ይደርሳል። እንግዲህ እንደተለመደው ዝግጅታችንን ላይክ በማድረግ ጀምሩልን። ለጓደኞቻችሁም ሼር አድርጎልን። ሀሳብ አስተያየት ካላችሁ ከታች ባለው የኮሜንት መጻፊያ ላይ ጻፉልን። የምድራችን ወርቃማው ትውልድ ዛሬ አስማዕ ቢንት ኡሜይስን እንዲህ ያቀርብላችኋል፤ እንከታተል አስማዕ ቢንት ኡመይስ ረዲየላሁ አንሃ። አስማዕ የዑመር ስደት አንድ ጊዜ ብቻ ሲሆን የአንቺ ስደት ግን እጥፍ ደረብ ነው ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ናቸው እንዲያሉት። አሉት አስማዕ ቢንት ኡመይስ ረዲየላሁ አንሃ ከእውቅ የነቢዩ ሰለላሁ ዓለይሂ ወሰለም እንስት ባልደረባዎች መካከል አንዷ ነች። የእናቷ ስም ኸውላ ወይም ሂንድ ቢንት አውፍ ሲሆን የአባቷ ደግሞ መዕበድ ኢብን ተሚም ወይንም መዕመድ ኢብን ሃሪስ በመባል ይታወቃል። አስማዕ እስላምን ከነ ባለቤቷ የተቀበለችው በእነዚያ በመጀመሪያዎቹ አስቸጋሪ ወቅቶችና ነቢዩ ሰለላሁ ዐለይሂ ወሰለም ገና ሰላሳ ሰዎችን ሰብስበው እስላምን በሚያስተምሩበት ወቅት ነበረ። አስማዕ ቢንት ኡመይስ በኢስላም ታሪክ ግንባር ቀደሞቹ ወይም ደግሞ ሳቢቁን አልአወሉን ከሚባሉትና ስማቸው ይበልጥ ከሚዘከረው ሰሓባዎች የነብዩ ባልደረዎች አንዷ ናት። ኹስአም በመባል የሚታወቀው ጎሳ አባልም ነች። አስማእ የመጀመሪያ ባሏ ጃዕፈር እብን አቡ ጣሊብ ረዲላሁ አንሁ ሲሆን አብዱላህ፣ ሙሐመድና አውን የተባሉ ወንድ ልጆችና ሁለት ሴት ልጆችን ወልደዋል። ነቢዩ ሰለላሁ ዓለይህ ወሰለም የእስላምን ተልእኮ እንደጀመሩ ሙስሊም ያልሆኑ የመካ አንባገነኖች ኢስላምን የተቀበሉ ሰዎችን መጨቆንና መበደል ጀመሩ። በሙስሊሞች ላይ የሚፈጸም የነበረው ኢሰብአዊ ድርጊት ከጊዜ ወደ ጊዜ እየተባባሰ በመምጣቱ ነቢዩ ሰለላሁ ዐለይሂ ወሰለም ተከታዮቻቸውን ወደ ሀበሻ እንዲሰደዱ አደረጉ። የሀበሻው ንጉሥ በጣም ሩህሩህ ክርስቲያን ነበረ። ታላቁ መሐመድ ሰለላሁ አለይህ ወሰለም የነቢይነታቸውን ተልእኮ በተሰጡ በአምስተኛው ዓመት ላይ 11 ወንዶችና አራት ሴቶችን ያቀፈ ቡድን በሸይባ ወደብ በኩል ወደ ሀበሻ ሲጓዝ፣ ሁለተኛው የስደተኞች ቡድን ደግሞ 81 ወንዶችና 19 ሴቶችን በስድስተኛው የነቢይነት ዘመናቸው ላይ መካን በመልቀቅ ወደ ሀበሻ መሰደዳቸው ይታወቃል። አስማእ ቢንት ኡመይስም ረዲያላሁ አንሃ ከባለቤቷ ከጃዕፈር ብን አቡ ጣሊብና ከሀበሻ ወደ መካ የሚመለሱ ሌሎች የስደተኛ ቡድኖች ጋር በመገናኘት እንደገና ወደ ሀበሻ ጉዟቸውን አቀኑ። ሙስሊም ያልሆኑ የመካ የቁረይሽ አምባገነን ባላባቶችም ሙስሊም ስደተኞችን ለመያዝ እስከ ባህሩ ዳርቻ ተከትለዋቸው ነበረ። ቢሆንም በአላህ ሱብሓነሁ ወተዓላ እርዳታ ሙስሊሞቹ ጉዟቸውን በሰላም በመወጣት ወደ ሀበሻ ገብተዋል። እነዚህም ጥቂት ሙስሊሞች ስደተኛ እንደመሆናቸው መጠን አያሌ የህይወት ውጣ ውረዶችን መጋፈጥ ቢኖርባቸውም በሐበሻ ውስጥ በሰላም ነበር የኖሩት። ቢሆንም የመካ አምባገነኖች ንጹሕ የሆኑት ሙስሊሞች በሰላም መኖራቸው ከፍተኛ ቁጣና ቅናት ስላሳደረባቸው ለሐበሻው ንጉሥ ለነጃሺ አያሌ የእጅ መንሻ በማስያዝ ልዑኮቻቸውን ላኩ፣ ከግዛቱ እንዲያስወጣቸውም ተማጸኑ። ይህም የመካ ሙሽሪኮች የላኩት ቡድን ጠንካራና እንደ አምር እብኑ ልአስና አብዱላህ እብኑ ረባህ ያሉ በሳል ፖለቲከኞች የተመራ ሲሆን ቡድኑ ሐበሻ ከደረሰም በኋላ የንጉሱን የቅርብ ባለሟሮች በተለያዩና ውድ በሆኑ ስጦታዎች በመሸንገል ከራሱ ወገን እንዲሰለፉና ሙስሊሞቹን በጥላቻ ዓይን እንዲመለከቱ ማድረግ ችሎ ነበረ። የአምባገነኑ የቁረይሽ ወኪሎችም አንድ ቀን በንጉሱ ፊት ቀረቡ። መሪያቸውም ለነጃሺ ለንጉሱ ውድ የሆኑትን እጅ መንሻዎች አስቀድሞ በማቅረብ የሚከተለውን ዲስኩር አደረገ። ጥቂት መሀይምንና ደካማ የጎሳ አባላት አዲስ ሃይማኖት ተከትለዋል። ይሄ ሃይማኖት የእኛን የቁረይሾችንም ሆነ የእርስዎን ሃይማኖት የሚጻረር ሲሆን እነዚህም ከኛው አካባቢ የመጡ ሰዎች ከመካ ጠፍተው ወደ ሀበሻ የመጡት ህዝቦን ሊበርዙ ነውና ለእኛ አሳልፈው ቢሰጡን በቁጥጥራችን ስር በማድረግ ወደ ሀገራችን እንመልሳቸዋለን አሉ። በስጦታ አፋቸው የተሸበበው የንጉሱ ባለሟሎች ለቁረይሽ ወኪሎች ድጋፋቸውን ሰጡ። ነገር ግን ነጃሺ ፍትሐዊና ሩህሩህ መሪ ነበርና ጉዳዩን ከሁለቱም ወገን ሳያጣራ ሙስሊም ስደተኞቹን ለቁረይሽ ወኪሎች አሳልፎ እንደማይሰጥ አረጋግጠላቸው በዚህ ስምምነትን መሰረት ሙስሊም ስደተኞቹ ከፊቱ እንዲቀርቡ አዘዘ። ሙስሊሞች የንጉሱ ትእዛዝ እንደደረሳቸው የአስማእ ቢንት ኡመይስ ረዲ ላሁ አንሁ ባለቤት የሆኑት ጃዕፈር ኢብን አቡ ጣሊብን ረዲ ላሁ አንሁ የቡድኑ መሪ በማድረግ በሚቀጥለው ቀን ንጉሱ ፊት ቀረቡ። ነጃሽም የሚከተለውን ጥያቄ ያቀረበላቸው፣ ሰዎች ወይ፣ ለመሆኑ የአባቶቻችሁን ሃይማኖት ትታችሁ እንድትሰደዱ ያስገደዳችሁ አዲሱ ሃይማኖት ምንድን ነው? ጃዕፈር እንዲህ ሲል መለሰ፦ ንጉስ ወይ፣ እኛ ጭልጥ ባለ ድንቁርናና ጨለማ ውስጥ ነበርን። ጣዖታትን የምናመልክ የሞቱ እንስሳትን የምንበላ፣ ሴት ልጆቻችንን ከነ ሕይወታቸው የምንቀብርና እንዲሁም ዘመዶቻችንንና ጎረቤቶቻችንን የምናስቸግር ነበርን። በተጨማሪም እኛ ሰብአዊነት የጎደለን እና ምንም የምንመራበት ሕግም የሌለን ሰዎች ነበርን። በዚህ ሁኔታ ላይ እያለን አላህ ከእኛ ውስጥ በጠባያቸው በአክብሮታቸው፣ በእውነተኛነታቸውና በታማኝነታቸው የታወቁትን ሰው መረጠልን። መልእክተኛውም አደረጋቸው። እርሳቸው የሚያስተምሩን ትምህርት በፈጣሪ አንድነት ላይ የተመረኮዘ ነው። እውነተኛና ታማኝ እንድንሆን፣ ቃል ኪዳን እንድንጠብቅ፣ እንድናሟላ፣ የጣዖት አምልኮን እንድንተው፣ ከአስከፊ ተግባርና ከማታለል እንድንርቅ አስተምረውናል። ነቢዩ ሰለላሁ አለይህ ወሰለም ለአንድ ፈጣሪ ለአላህ ብቻ እንድንጸልይ፣ እንድንሰግድ፣ በረመዳን ወር እንድንጾም ለድሃም እንድንመጸውትና ለጎረቤቶቻችን ርኅሩህና አዛኝ እንድንሆን ያዙናል። እኛ ይህን አስተምሮ ተከትለን አንድን ፈጣሪ ብቻ መገዛት ጀመርን። አላህ የፈቀዳቸውን ነገሮች ወይም ሐላልን በመፈጸም እርሱ የከለከላቸውን ነገሮች አስወገድን። ይህንንም ትክክለኛ ጎዳና በመያዛችን የሀገራችን ሰዎች ተቃወሙን፣ ጨቆኑን። የተሳሳተና አስከፊ ወደ ሆነው ጎዳና እንድንመለስ ይታገሉናል። የጭቆናቸውም ቀንበር ሲከብደን ትውልድ ሀገራችንን በመተው ጥገኝነት ይሰጡን ዘንድ ወደ ግዛቶ መጥተናል። ይሄ የጃዕፈር ኢብኑ አቡጣሊብ ንግግር የንጉሡን ስሜት ኮረኮረ። የቁረይሽ ወኪሎች ምንም እንኳ መሸነፋቸው የማይቀር መሆኑን ቢገነዘቡም የንጉሱን ሐሳብ ለማስለወጥ ለመጨረሻ ጊዜ አንድ ሙከራ ለማድረግ ወሰኑ። ይኸውም በሚቀጥለው ቀን ንጉሱ ፊት በመቅረብ ንጉስ ወይ እነዚህ ሙስሊሞች በኢየሱስ ክርስቶስ ወይም በነቢዩ ኢሳ ላይ መጥፎ የሆነ አመለካከት አላቸው፣ ይህን እያወቁ እነዚህን ሰዎች ጥገኝነት መስጠቱን ይፈልጉታል ብለው ክሳቸውን አቀረቡ። ንጉሱም ሙስሊሞች ቀርበው ለክሱ መልሳቸውን እንዲሰጡ አዘዘ። በቀረቡም ጊዜ ነጃሺ የሚከተለውን ጥያቄ አቀረበላቸው በኢየሱስ ክርስቶስ ላይ ያላችሁ እምነትና አመለካከት ምንድን ነው? በማለት ንጉስ ወይ፣ ነብዩ ኢሳ አለይሂ ሰላም የአላህ መንፈስና መልእክተኛ ወይም ነብይ መሆኑን እናምናለን አለ ጃዕፈር። ነጃሺ ክርስቲያንና የመጽሐፍ ቅዱስ ተከታይ መሆኑን መሰረት በማድረግ ስለ ነብዩ ኢሳ አለይሂ ሰላም እናት ስለ መርየም ከሚያውራው የቁርአን ምዕራፍ በተለይም መርየምን የሚመለከተውን በመምረጥ ጃዕፈር ለንጉሱ አነበበለት። እነዚህንም የቁርአን አንቀጾች ንጉሱ በሰማ ጊዜ አይኖቹ በእንባ ተሞሉ። ወዲያውንም የሰዎቹን ማንነት ይበልጥ ለማወቅ ቻለ። በፈጣሪ ምላለሁ ለነቢያችሁ የወረደው መጽሐፍ ቁርአንና መጽሐፍ ቅዱስ ኦሪትና ወንጌል የአንድ ብርሃን ነጸብራቅ ናቸው። እናም እናንተን ለነዚህ ሰዎች አሳልፌ አልሰጣችሁም ካለ በኋላ ለቁረይሽ ወኪሎች በፈጣሪ ምላለሁ፣ እነዚህን ሙስሊሞች ከሀገሬ አላባርራቸውም፣ ለእናንተ አሳልፌ አልሰጣችሁም በማለት አሳወቃቸው። አክሎም ደረቅ ሳር ከመሬት በማንሳት በአላህ ምላለሁ ስለ ኢየሱስ ክርስቶስ የተናገራችሁት ሁሉ እውነትና የዚህችን ገለባ ያህል እንኳ ውሸት የለበትም አለ። የቁረይሽ ወኪሎች ሙሉ በሙሉ ሽንፈታቸውን ተቀብለውና አዝነው ወደ መካ ፊታቸውን በማዞር ጉዟቸውን ቀጠሉ። ንጉሡ ሙስሊሞችን እንዲህ የሚል ጥያቄ ያቀረበላቸው ወደ ሀገሬ ከመጣችሁ ጊዜ ጀምሮ ያጋጠማችሁ ችግር አለ? ሙስሊሞቹም ከእርስዎ ሰዎች ውስጥ አንዳንዶቹ አስቸግረውናል አሉ። ንጉሡ ጥገኝነት የተሰጣቸውን ሙስሊሞች በሚያስቸግር ሰው ላይ ሁሉ አራት ዲርሃም እንዲቀጣ ትእዛዝ አስተላለፈ። ይህ የተወሰነ ቅጣት በቂ ነው ሲል ጠይቃቸው፣ አይደለም አሉ። ነጃሺም ቅጣቱ እጥፍ እንዲሆን ወሰነ። ከዚህ በኋላ አስማእ ቢንት ኡመይስ ባለቤቷ ጃዕፈርና ሌሎችም ሙስሊም ስደተኞች በሀበሻ ውስጥ ለ14 ዓመታት ኖሩ። ነቢዩም ሰለላሁ ዐለይሂ ወሰለም መካን ለቀው ወደ መዲና የተሰደዱት በእነዚህ ጊዜያት ውስጥ ነበረ። የበድር ኡሁድ፣ ኸንደቅና የኸይበር ዘመቻዎችም የተካሄዱት እነዚሁ ወደ ሀበሻ የተሰደዱት ሙስሊሞች በሌሉበት ነበር። በሙሐረም ወር ውስጥ ከሂጅራ በኋላ በሰባተኛው ዓመት ላይ ሙስሊሞች የኸይበርን ድል ተቀዳጁ። በዚህም ጊዜ አስማእ ቢንት ኡመይስ ረዲያላሁ አንሃ ከባለቤቷ ከጃዕፈርና ከሌሎች ሙስሊም ስደተኞች ጋር በመሆን ወደ መዲና ተመለሰች። በመዲና ያሉ ሙስሊሞችም በደስታና በጋለ ስሜት ተቀበሏቸው። ነቢዩም ሰለላሁ ዐለይሂ ወሰለም ጃፈርን ጃዕፈርን አቅፈው የፊት ግንባሩን በመሳም በኸይበር ድል ሊሆን በጃዕፈር መምጣት ብቻ አላወቅኩም በጣም ደስታ ተሰምቶኛል በማለት ተናግረዋል። መዲና ውስጥ እያሉም አስማእ ቢንት ኡመይስ አንድ ቀን

ባህር ተሻግራ ወደ ሐበሻ የተሰደደችው ሲሉ ጠየቁ። ሐፍሷም አዎ እርሷም ነች አሉ። ኡመርም አያይዘው እኛ ወደ መዲና ከተሰደዱት የመጀመሪያዎቹ ነን፣ ስለዚህ በነብዩ ሰለላሁ ዐለይሂ ወሰለም ዘንድ ብልጫ አለን በማለት ተናገሩ። አስማ የዑመሩል ፋሩቅ ንግግር በጣም አስቆጣት። ለኡመርም አዎ ልክ ነው። ቁም ነገሩ ግን እናንተ የተራበን በሚመግቡት፣ ላልተማረው ትምህርት በሚሰጡት ሰው ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ሆናችሁ ነው። እኛ ግን በጣም ርቀን በሀበሻ የስደት ሕይወት ገፍተናል። ማናቸውንም አይነት ችግርም አላህንና መልእክተኛውን ሰለላሁ ዐለይሂ ወሰለም ለማስደሰት ተቋድሰናል። እና በአላህም ላለው እርስዎ የተናገሩትን አንድም ቃል ሳልጨምር ለነቢዩ ሰለላሁ ዐለይሂ ወሰለም ሳላስተላልፍ ምግብም ሆነ መጠጥ አልቀምስም አለቻቸው። እንደ አጋጣሚ ነብዩ ሰለላሁ ዐለይሂ ወሰለም አስማዕና ዑመር እየተከራከሩ እያሉ ደረሱ። አስማዕም ረዲየላሁ ዐንሃ ለነብዩ ሰለላሁ ዐለይሂ ወሰለም ዑመር ያሉትን አንድም ሳታስቀር እሷ ከመለሰችላቸው መልስ ጋራ አስተላለፈችላቸው። ከዑመር ይልቅ አንቺ ትክክል ነሽ። የዑመር ስደት አንድ ጊዜ ብቻ ነው፣ የእናንተ ግን እጥፍ ሁለት ጊዜ ነው። አስማእ ቢንት ኡመይስ ይህን የነብዩን መልስ በሰማች ጊዜ በጣምን ተደሰተች። አስማ ረዲየላሁ አንሐ አላህንና ነብዩን ሰለላሁ ዐለይሂ ወሰለም አመሰገነች። ይህም ዜና ተሰራጨ። ከአስማዕም ጋር ወደ ሀበሻ አብረዋት የተጓዙት ሙስሊሞች በህብረት መጥተው አስማ ዑመር ጋር ያደረገችውን ክርክርና ከነብዩ የተሰጣቸውን መልስ ከሷው ሰሙ፣ በጣምም ተደሰቱ። አስማም በዚህች ዓለም ውስጥ ለኔ ከንዲህ አይነቶቹ የነብዩ ሰለላሁ ዐለይሂ ወሰለም አነቃቂ ተስፋ ሰጪና አስደሳች አነጋገሮች የበለጠ ምንም ነገር የለም አለች። አስማ ረዲየላሁ ዐንሃ እና ባለቤቷ በመዲና ውስጥ መኖር ጀመሩ። አንድ ዓመት አካባቢ እንደቆዩ ከሂጅራ በኋላ በስምንተኛው ዓመት ምንኛው አመት ላይ ሹርሃቤል ኢብን አምር ገሳኒ የተባለ የሙዕታ ከተማ መሪ የነቢዩን ልዩ ልዑክ ሐሪስ ኢብን ኡመይር ኢዝዲንን ገደለ። ይህም የሆነው ሰሐባው የነቢዩን ሰለላሁ ዓለይህ ወሰለም መልእክት ለአገረ ገዢው ሐሪስ ኢብን ሽማር ገሳኒ ለማድረስ ወደ በስራ በማምራት ላይ እያለ እያለ ነበረ። ድርጊቱን ነቢዩን ሰለላሁ ዓለይህ ወሰለም በጣም አስቆጣቸው። ነቢዩ ሰለላሁ ዐለይሂ ወሰለም የሐሪስ እብን ዑመይርን ደም ለመበቀልም ሶስት ሺህ ሙጃሂዲን ሙስሊም ታጠቂዎችን በማዘጋጀት ወደ ሙዕታ ላኩ። ክፍለ ጦሩም የሚመራው በዘይድ እብን ሐሪሳ ረዲየላሁ አንሁ ነበረ። የአስማእ ቢንት ኡመይስ ባለቤት ጃዕፈር የጦሩ አባል ነበሩ። ጦሩም በመንቀሳቀስ ላይ እያለ ነቢዩ ሰለላሁ ዐለይሂ ወሰለም ዘይድን አንተ ብትገደል ሸሂድ ብትሆን ዘመቻውን ጃዕፈር እንዲመራ ጃዕፈር ሸሂድ ከሆነም አብዱላህ ኢብኑ ረዋሃ ቦታውን በመረከብ ጦሩ እንዲመራ ይሁን በማለት ትእዛዝ ሰጡ። በዚህም ጊዜ የሮም ንጉስ የሆነው ሄራቅል ሄራክላተስ በሙዕታ ከተማ ይገኝ ነበረ። ሹራህ ቢልም የነቢዩ ልዩ ልኡክን የገደለው የሙስሊም ጦር እሱን ለማጥቃት በዝግጅት ላይ መሆኑን በማሳወቅ ንጉሠ ነገሥቱ ግዙፍ ጦር እንዲልክለትና እንዲረዳው ተማጸነ። ቀይስ፣ ጁዛም እና ላክም የተባሉ ነገዶችም በሹራህ ቢል አመራር በመዝመት ጦራቸውን አዘጋጁ። ዘመቻው ተጀመረ። ሶስት ሺህ ሙስሊሞች ታጣቂዎች ወደ መቶ ሺህ ከሆኑ የኢስላም ጠላቶች ጋር የተጋፈጡበት ዘመቻ ነበረ። ሙታ ከመዲና የራቀች በመሆኗ ሙስሊሞች አንዳችም እርዳታ ማግኘት በሚችሉበት ሁኔታ ላይ አልነበሩም። ግና ሙስሊሞች አልፈሩም፣ ምክንያቱም በጦርነቱ ውስጥ እስካሉ ድረስ ሁለት ነገሮችን ያውቁ ስለነበር ነው። ይኸውም አንድም በድል መመለስ ወይም ሕይወታቸውን ለአላህ አሳልፈው መስጠት ወይም ሸሂድ መሆን በመሆኑ የሚዋጉት ያለፍራቻና በከፍተኛ ሞራል ነበረ። ዘይድ ኢብኑ ሃሪሳ ረዲያላሁ አንሁ በአላህ መንገድ ህይወቱን አሳለፈ፣ ሸሂድ ሆነ። ወዲያውም የመሪነቱን ቦታ ጃፈር ኢብን አቡጣሊብ ረዲያላሁ አንሁ በመረከብ የሙስሊሙን ጦር በጀግንነት ሲያዋጋ ቆየ። በዚህም ጊዜ ጃፈር ዘጠና ቦታ ላይ ሲቆስል በመጨረሻ ቀኝ እጁ ተቆረጠ። የኢስላምንን ባንዲራ በግራ እጁ በመያዝ ፍልሚያውን ቀጠለ። እግራ እጁን በጣም በመጎዳቱ ባንዲራውን በጥርሱ በመያዝ ውጊያውን ቀጠለ። ጦርነቱ በጣም አሰቃቂ ነበረ ሙስሊም ተፋላሚዎች በግዙፍ የጠላት ጦር ተከበቡ የጠላት ጦር ቀስቶች የሙስሊሞቹን ደረት ቀደደች በሰይፋቸውም ታረዱ ከዚያ ጃዕፈር ረዲየላሁ አንሁ የሸሂድነትን ማዕረግ በማግኘት ከአላህ ጋር ተገናኘ የኢስላም ባንዲራም በአብዶላህ ኢብኑ ረዋሓ አልአንሷሪ ረዲየላሁ አንሁ ተያዘች ጦርነቱም ቀጠለ ከሁለቱም ወገን አያሌ ሰዎች ወደቁ አብዱላህም ሸሂድ በመሆን በአላህ መንገድ ላይ ሕይወቱ አለፈች ከዚህም በኋላ የኢስላም ባንዲራ ኻሊድ እብን ወሊድ ረዲላሁ አንሁ በእጁ በማስገባት ለሙስሊም ተዋጊዎች የሚከተለውን ንግግር አደረገ። የኢስላም ፋኖዎች ወይ፣ ከፊታችሁ ጀነት ትጠብቃችኋለች። ወደኋላ የምታፈገፍጉ ከሆነ ወደ ጀሀነም ትወረወራላችሁ። እናም አላህ ዘንድ ለመወደድ በጀግንነት ወደፊት ግፉ አለ። የኻሊድ ሞቅ ያልና ስሜት ቀስቃሽ ንግግር የሙስሊሙን ጦር ልብና ሞራል አዲስ መንፈስ በማላበስ ልዩ ስሜት ፈጠረባቸው። ከዚያ በጥላቶቻቸው ላይ ከባድ የሆነ ጥቃት አደረሱ። የካህዲያን ጦርም ወደ ኋላ አፈገፈገ። በኻሊድም እጅ ዘጠኝ ሰይፎች ተሰበሩ። በመጨረሻም ኻሊድ ኢብን ወሊድ ረዲየላሁ አንሁ የተረፈውን ጦራቸውን ይዘው በሰላም ተመለሱ። በዚህ ዘመቻ ውስጥ የሚደረገውን እንቅስቃሴና ሁኔታ ሁሉ ነብዩ ሰለላሁ ዐለይሂ ወሰለም መስጊዳቸው ተቀምጦ በዙሪያቸው ታድመው ለነበሩት ጓደኞቻቸው ሪፖርት ያደርጉላቸው ነበረ። ይህም የነብዩ ሰለላሁ ዐለይሂ ወሰለም ተአምር ነበረ። የጃዕፈር ሁለት እጆችም ተቆርጠው በአላህ መንገድ ሕይወቱ ስታልፍ የነብዩ አይኖች በእንባ ተሞሉ። ጃዕፈር ከሁለት አዲስ እጆች ጋር ወለጀነት ሲበር ተመለከትኩት ሲሉ አስታወቁ። ካሊድ እብን ወሊድም የእስላምን ባንዲራ በእጁ ባስገባ ጊዜ ነቢዩ ሰለላሁ ዓለይህ ወሰለም በአሁኑ ጊዜ ባንዲራችን በአንዱ የአላህ ሰይፍ እጅ ውስጥ ገብታለች አሉ። ከነዚህም የነቢዩ ሰለላሁ ዓለይህ ወሰለም አባባሎች ጃፈር ረዲየላሁ አንሁ ቆያር ወይም በራሪውና ና ዙልጀናሐይን ወይም የሁለት ክንፎች ባለቤት በሚል ቅጽል ስም ሲጠራ፣ ካሊድም ረዲየላሁ አንሁ ሰይፉላህ ወይም የአላህ ሰይፍ በመባል ዝናቸው በእስላም ታሪክ ለዘላለም ሲወሳ ይኖራል።

በማቀፍ ግንባራቸው ላይ ሰሟቸው። አስማእ የነቢዩን አይኖች በእንባ ተሞልቶ ባየች ጊዜ በጣም ድንግርግር አላት። የአላህ መልእክተኛ ሆይ ቤተሰቦቼ ለእርስዎ ይሰውለሁት፣ ለምንድነው እንደዚህ ያዘኑት? ስለ ጃዕፈር አዲስ ዜና አለሁት እንዴ? ብላ ጠየቀች። ጃዕፈር በአላህ መንገድ ላይ እያለ ህይወቱ አልፋለች፣ ሸሂድ ሆኗል የሚል መልስ ተሰጣት። አስማእ ረዲ ላሁ ማልቀስ ጀመረች። ለቅሷንም በሰሙ ጊዜ በአቅራቢያዋ ያሉ ጎረቤቶቿ ወደ ቤቷ መጡ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ቤታቸው በመሄድ ሚስቶቻቸው ወደ አስማ ቤት ሄደው የጃዕፈርን ረዲላሁ አንሁ ልጆች እንዲንከባከቡና ቤተሰቡን በሙሉ ሀዘን እንዳያበዙና ድረታቸውን እንዳይመቱ እንዲመክሯቸው ትእዛዝ ሰጡ። ፋጢማ ረዲላ አንሃ የአጎቷን የልጅ ልጅ የጃዕፈርን ረዲላሁ አንሁ ሞት በሰማች ጊዜ ወደ አባቷ ነቢዩ ቤት እየገሰገሰች መጣች። አባቷን ፊት ምርር ብላ ለቀሰች። ነብዩም ሰለላሁ አለይህ ወሰለም ማንም ሰው ለጃዕፈር አይነቱ ሰው ሊያለቅስ ይገባል አሉ። ቀጥለውም ልጃቸውን ፋጢማን ረዲያላሁ አንሃ ለሀዘንተኞች ምግብ እንድታዘጋጅ አዘዟት። በሶስተኛው ቀን ነቢዩ ሰለላሁ አለይህ ወሰለም በድጋሚ አስማዕ ቤት በመሄድ ትዕግሥት እንድታደርግና የአላህን ፍርድና ውሳኔ ቀዷና ቀደሩን እንድትወድ መከሯት።

ከሞታቸው በፊት ለሚስታቸው ለአስማእ ከሞትኩን ጀናዛይን የምታጥቢው አንቺ ራስሽ ነሽ ብለዋት ስለነበር እንደ ምኞታቸው ፈጸመችላቸው። አቡበከር ስዲቅም ረዲየላሁ አንሁ ከሞቱ በኋላ አስማእ ከአሊ ብን አቡ ጣሊብ ረዲየላሁ አንሁ የጋብቻ ቁርኝት አደረገች። በዚህ ጊዜ ሙሐመድ ብን አቡበከር ሲዲቅ ረዲየላሁ አንሁ እድሜው ሶስት ዓመት ገደማ ነበረ። እርሱም ከእናቱ ጋር ስለነበር አሊ ረዲየላሁ አንሁ አሳደጉት። አስማእ ከአሊ አንድ ልጅ አፍርታለች።

ከወጣት አረቦች መካከል ጃዕፈር በከፍተኛ ጠዋይ ላይ የነበሩ ሰው ሲሆኑ ከሽማግሌዎቹ ደግሞ አወከር ተጠቃሽ ናቸው በማለት መልስ ሰጠች። አልይም በፈገግታ አስማእ፣ ለእኔ ግን ምንም አልተውሽልኝም ብለው በቀልድ መልክ መለሱላት። ከሂጅራ በኋላ በ38ኛው ዓመት የአስማዕ ቢንት ኡመይስ ረዲ ላሁ አንሃ አንጋፋ ልጅ መሐመድ ብን አቡበከር ግብፅ ውስጥ በጠላት እጅ ከታረደ በኋላ አስክሬኑን ማቃጠሉት። አስማ ይህን አስደንጋጭ ዜና በሰማች ጊዜ በጣም ደነገጠች፣ አዘነች። ቢሆንም ግን ይህን ሐዘኗን ዋጥ በማድረግና ለልጇ ዱዓ በማድረግ በትዕግስት አሳለፈችው። ነቢዩ ሰለላሁ አለይሂ ወሰለም ለአስማዕ ቢንት ኡመይስ ረዲ ላሁ አንሃ ትልቅ ፍቅር ነበራቸው። እሷም ደሳቸው ከፍተኛ የሆነ አክብሮት ነበራት። ነቢዩ ሰለላሁ አለይህ ወሰለም እሷን ብቻ ሳይሆን ልጆቿንም በጣም ይወዷቸው ነበረ። በቡኻሪ ዘገባ መሰረት ነቢዩ ሰለላሁ አለይህ ወሰለም ከመሞታቸው ጥቂት ቀናት ቀደም ብሎ እሙ ሰለማ ረዲላሁ አንሃ እና አስማእ ረዲላሁ አንሃ ስለ ነቢዩ ሰለላሁ ወሰለም በሽታ ከተነጋገሩ በኋላ መድኃኒት ለመስጠት ውሳኔ ላይ ደረሱ። ነቢዩ ሰለላሁ አለይህ ወሰለም ግን መድኃኒቱን እንደማይወስዱ ነገሯቸው። ወዲያውም ነቢዩ ሰለላሁ አለይህ ወሰለም ራሳቸውን ሳቱ። ይህንንም አጋጣሚ በመጠቀም እና አስማእ ቢንት ኡመይስ የነብዩን የነቢዩን ስለላሁ አለይሂ ወሰለም አፍ በመክፈት መድኃኒቱን አስገቡት። ከጥቂት ሰዓት በኋላም ነቢዩ ስለላሁ አለይሂ ወሰለም ራሳቸውን ሲያውቁ ይህን ሐሳብ ያመጣችው አስማእ መሆን አለባት ከሐበሻ ያመጣችውም ፈውስ ሳይሆን አይቀርም በማለት አሞጋገሷት። አስማእ ሕልምን ትርጉም ወይም ፍቺ በመናገርም ልዩ ተሰጥኦ ነበራት። ከዚህ አኳያም ብዙውን ጊዜ ዑመር ረዲየላሁ አንሁ ያማክሯት ነበረ። አስማ ረዲየላሁ አንሃ ከነቢዩ ሰለ ላሁ ለህ ወሰለም ወደ ስልሳ የሚጠጉ ሀዲሶችን አስተላልፋልናለች። ነቢዩ ሰለ ላሁ ለህ ወሰለም የአስማዕን ልጅ አብዱላህ እብኑ ጃዕፈርን በጣም ይወዱት ነበረ። በለጋስነቱ የሚታወቅ ነበረ። በአንድ ወቅት ነቢዩ ሰለ ላሁ ለህ ወሰለም አላህ ወይ አብዱላህን የአባቱ የጃዕፈር ትክክለኛ ቅሪት አድርገው እዝነትህም አይለየው እኔም የጃፈርን ልጆች በዚህኛውም ሆነ በዚያኛው ዓለም ተንከባካቢያቸው ሞግዚታቸው ነኝ አሉ። አያይዘውም የአብደላህን እጅ ያዙና አብደላህ ገጽታውና ጠባዩ እኔን ይመስላል ብለዋል። ከሂጅራ በኋላ በአርባኛው ዓመት አሊ ኢብን አቡ ጣሊብ ረዲ ላሁ አንሁ በአላህ መንገድ ላይ እያሉ ተገደሉ። ከጥቂት ቀናት በኋላም የአስማእ ቢንት ኡመይስ ህይወት አለፈች። አስማዕ ረዲየላሁ አንሃ የሦስት ታላላቅ ግለሰቦች በተለያየ ጊዜ ማለት ነው ባለቤት ለመሆን የበቃች ክብርት ሴት ነች፤ የጃዕፈር የአቡበከር ከዚያም የአልይ። ይህ ገጠመኝ በኢስላም ባሎቻቸው የሞቱባቸው ሴቶች ብቸኛ እንዲሆኑ ያለ መፈቀዱ አብይ ተምሳሌት ነው። አስማእ ቢንት ኡመይስ ረዲየላሁ አንሃ የተወደዳችሁና የተከበራችሁ የተቀበራችሁ የተስቢህ ካፌ ቤተሰቦቻችን የምድራችን ወርቃማው ትውልድ ክፍል ሰማንያ ስድስት ይህን ይመስል ነበረ። በዛሬው ዝግጅታችን አስማእ ቢንት ኡመይስን ወደ እናንተ አድርሰናል። እንዴት ነው ምን አገኛችሁ? ምን ተማራችሁ? ሐሳቦቻችሁን ብታጋሩን ደስ ይለናል። ከታች ያለው የኮሜንት መጻፊያ ላይ ጻፉልን። ቪዲዮውንም ላይክ ማድረግ አትርሱ። እንዲሁም ደግሞ ለጓደኞቻችሁም ሼር አድርጉልን። የእናንተ ላይክ ማድረግ፣ ሼር ማድረግ እንዲሁም ኮሜንት ላይ ሐሳባችሁን መግለጽ ለኛ እንደ ዩቲዩብ በጣም ጠቃሚ ነውና ይህን እንግዲህ እንድታረጉልን እንጠይቃችኋለን። እስካሁን ለነበረን ጊዜ እጅግ አድርገን አመሰገንን። በሚቀጥለው ወሌላ መሰናዶ ደግሞ ተመልሰን እንገናኛለን። እስከዛው ድረስ በእያላችሁበት የዓለም ጥግ ሁሉ ሰላማችሁ ብዝት ይበልልን።